ጠጭኝ ምናምን ብዙ ወሬዎች ማንሳት እንችላለን፣ ግን ኢየሱስ ክርስቶስ ፈጣሪ ከሆነ ወይም ኢየሱስ ክርስቶስ አብም ወልድም ከሆነ ለምንድን ነው የማይነግርን? ለምንድን ነው የኢየሱስ ክርስቶስን ፈጣሪነትን ለመረዳት እኔ ራሱ ስንት ዓመት ነው የተንከራተትኩት? ኢየሱስ ክርስቶስ ፈጣሪነቱን ለመካድ እኔ ውስጤ ምን ያህል እንደተጨነቀ የማውቀው ምክንያቱም ፈጣሪ ነው ብዬ ነው ማምን እኔ የኢየሱስ ክርስቶስን ፈጣሪነት ለማመን በየቤተ ክርስቲያኑ፣ በየገዳሙ፣ በየመጽሐፉ በምኑ ተንከራተትኩኝ። ለምንድን ነው እንደዚህ የምንከራተተው? ለምንድን ነው መንከራተት ያስፈልገኝ? የኢየሱስ ክርስቶስን ፈጣሪነት መቀበል ከሆነ ዋናው ኮርፖይንቱ፣ ለምንድን ነው ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ ለምንድን ነው ያላስተማረው? እኔን አምልኩኝ ብሎ ለምንድን ነው የሚደባበቀው? ለምንድን ነው የሚወሳሰበው? የሚገርመኝ ነገር ማለት ነው። ለምንድነው ማለት የሚወሳሰበው? ለምንድን ነው ማለት እኔ ለምንድን ነው የኢየሱስ ክርስቶስን ፈጣሪነት ለማመን ለመቀበል ለምንድን ነው እንዲህ እምጨነቀው? ለምንድን ነው እንዲህ ግራ እምጋባው ማለት ነው። እኔ አንዱ ትልቁ ፖይንት ነው። ትሪኒቲ ራሱ ስንመጣ እግዚአብሔር በቃ ለምንድን ነው እኔ ስላሴ መሆኑን አንድ መለኮት በሶስት አካል ለመገለጡ ለምንድን ነው ከሆነ ምዕራፍ ላይ ከሆነ ምዕራፍ ላይ አገጣጥሜ ስላሴ ማለት ነው ለምንድን ነው እምለው። እንዲህ ለምንድን ነው የማይነግረኝ እግዚአብሔር? ለምንድን ነው እዚህ ሁላ ውጣ ወረድ ውስጥ እምገባው? እንዴ እኛ ሲጀመር ለምንድን ነው እንዲቁጭ ብለን የምንጨቃጨቀው? ሲጀመር ማለት ነው። እና እኔ በጣም የሚያሳዝነኝ ነገር በጣም ማለት ነው። ከዛ ደግሞ አለ ደግሞ ስቅለት፣ ስቅለት ወላሂ ነው የምላችሁ ማለት ነው። ስቅ ስለ ስቅለት ሲነሳ አሁን እዚህ ቤት ራሱ ስለ ስቅለት ከአምስት አይነት በላይ ቪው እንትን ማለት እንችላለን። ግማሹ ለወርስ ኃጢአት ነው ይላል፣ ግማሹ ለድቀተ ባህሪ ነው ይላል። አረ ብዙ አይነት ነው ያለው ማለት ነው። እና ይህ ሲባል እንዴ እግዚአብሔር ለምንድን ነው እኔ አዳም በሰራው ኃጢአት ለምንድን ነው ከእኔ ጋር የሚኮራረፈው? ምን አድርጌው እኔ ባልነበርኩበት ባልተወለድኩበት ቦታ በቃ ገና ስወለድ ምን አድርጌ ያለው ስለው፣ አባት ከአዳም እኮ ሰርቷል ዘሩ ስለው፣ ምን አገባኝ እንኳን ዘሪ ለምን ግንዴ አይሆንም እንዴ እሱ በሰራው ኃጢአት ለምንድን ነው የምጠየቀው? ለምንድን ነው የእሱ እርግማን እኔ ጋ የሚመጡ ሲጀመር ማለት ነው። እኔ ላይክ ሀው ላይክ እንዴት ነው ይሄንን ነገር አንደርስታንድ የማደርገው? እንዴት ማለት ነው እንዴ እኛ ኢትዮጵያ ሀገር እኮ ትዝ ይላቸዋል አይደለ? ከአምስት ዓመት ከስድስት ዓመት በፊት የሆነ ንጉስ ሚኒሊክ እንትን ስራ ሰርቷል ከመቶ ምናምን በፊት ብሎ ሰው እየጨፈጨፉ ነበር። እንዴት ዛኔ ባልነበሩበት ባልተወለዱበት ምንም ነገር ባላረጉት እናትና አባቶቻቸው ባደረጉ ለምንድነው እንደዚህ ነገር የሚደረግባቸው? ብለን እኮ እንደ ሰው ጭንቅላት እንደ ኖርማል ጭንቅላት ይሄማ ፌር አይደለም ብለን እኔ አዳምና ሔዋን እዛ አይሮ እንዴት እንደሆነ እኔ እንጃ። በእነሱ ዝርክርክነት ባጠፉ ጥፋት ለምንድነው፣ መዝረክረክነት፣ እኔ ለሚመጣው ምን አገባኝ? ለምንድን ነው እግዚአብሔር እኔን ለመቅጣት እኔን፣ ለማጽደቅ ለምንድን ነው ለእኔ ንጹህ የሆነ ድል የማይሰጠኝ? ንጹህ የሆነ እድል ማለት ነው። አንተ ምንም ኃጢአት የለብህም በምድር ላይ ትፈተናለህ። እድል ድል ብሎ ለምንድን ነው የማይሰጥ? ለምንድን ነው እናዳም በሰሩት ምናምን ኃጢአት የምሸከመው? ምን አገባኝ? ምን ቦጠኝ? ምንም በቃ እኔ አይዶን ነው። ምናልባት ከተፈቀደልኝ እኔም ለሷ የምለው ነገር አለ። ቆይ እና ሀሳቢን ልጨርስና፣ ሀሳብ ስለሰጠሽ ሀሳብ ስለሰጠሽ ማውራት ከፈለግሽ የተነሱት ሀሳቦች ላይ እናወራለን። ከፈለግሽ የተነሱት ሀሳቦች ላይ የምታስረጅኝ ከሆነ ታስረጅኛለሽ። አሁን ሀሳቡን ልጨርስ፣ ችግር የለውም። በቃ ላይ ሰላሳ ሰከንድ እና በቃ ይሄ ሁሉ ነገር ሲ ትክክል ነው እንበል፣ ትክክል ነው ኢየሱስ ክርስቶስ ፈጣሪ ነው። እሺ፣ ይሁንሽ። እንዴት ነው ከአብጋ? እንዴት ነው አጣብቂ አንድ አምላክ ማደርገው? እሱ ይወለዳል፣ አባል ተወለደም ይሉኛል። እሱ ተሰቅሏል ይሉኛል፣ አባል ተሰቀለም ይሉ የተሰቀላል፣ ያልተሰቀላል። ኢየሱስ ክርስቶስ እሺ፣ ለአንተ ኃጢአት ቤዛ ሆኗል ወይ ደግሞ ምትክ ሆኗል አሉ ለአንተ ብሎ ስጋውን ቆርሶ ደሙን አፍሶ አሉ። እሱ እኮ ኢየሱስ ክርስቶስ ለእኔ ስጋውን የቆረሰልኝ ለሶስት ቀን ነው ለሶስት ቀን እራሱ አይደለም፣ ለአንድ ቀን ለአንድ ለሊት ነው ስጋውን የቆረሰው ደሙን ያፈሰሰው። ከዛስ በኋላ ተመልሶለታል፣ ተነስቶ አድርጓል። በቃ ስጋውም ተመልሶለታል፣ ደሙም ተመልሶለታል። በቃ ምንድን ነው የሆነን ሰው ዕዳ ለሶስት ቀን ከፈልኩለትና ብሬን መልሼ መቀበል ማለት ነው። ላይክ ምን እንደሆነ ሰክሪፋይ ራሱ አይታወቅም። እና አይዱን ነው እኔ፣ ላይክ እንዴት እንደምትረዱት እኔ እንጃ። ይሄ የትኛው ሀሳብ ላይ ነው ማውራት ይፈልግሹ? እሺ አሁን የተናገርከው ላይ አጭር መልስ መስጠት እችላለሁ። ማነው ሊድ የምታደርገው ወንድሜ? ምናልባትው የኔንም ብትሰቃንድ ላይ ብትመልሽ ደስ ይለኛል። ቆይ አንዴ አባቴ፣ እንትን ሀሳቡ እንዳይበታተን፣ የትኛው ሀሳብ ላይ ነው ማውራት የፈለግሽው? አሁን በቃ የተናገርከው ላይ የምችለውን መልስ ልስጥ። የበራልኝ ብዙ ሀሳብ ነው ያነሱት። ከሀሳቡ ላይ አንዱን ፒክ አድርጊና እሱ ላይ እናወራ። እሺ ልመልስ ይውልህ አዳም አመት ስራ አልነበርኩም፣ ለምን እጠየቃለሁ ላልከው ማለት ነው አንተ እዚህ ምድር ላይ በየቀኑ ስንት አይነት ነገር ነው የምታስተናግደው? አይ ለምሰራው ኃጢአት፣ እሱ ላይ እናወራለን። ስለ ውርስ አይደለም ለምትሰራው ኃጢአት ብቻ አይደለም። ኢቨን እኮ አንተ እና እኔ ባንሞትም ከቤታችን የሞተ ሰው አለ መቼም፣ ወይ ከጎረቤት አይደል? ያ ሞት የመጣብን ራሱ ከአዳም የተነሳ ነው። እኔ እናንተ አንድ ቀን እንደምንሞት እያሰብን ነው የምንኖረው። የትኛው ሞት የስጋ ሞት። የስጋ ሞትም ኢቨን ታዲያ፣ ኢየሱስ ክርስቶስ ከተሰቀለ በኋላ ለምንድነው የስጋው ሞት ያልቀረው? እኮ ቆያ ወንድሜ ቆይ እንዳዳመጥኩ አዳምጠኝና ልመልስ። ስለዚህ ወደድክም፣ ጠላህም፣ አንተ ብትቀበለውም ባትቀበለውም የአዳም ውድቀት ያንተ ውድቀት ሆኗል። ኃጢአት ማለት ደግሞ ይሄ መስረቁ፣ መዘሞቱ፣ መዋሸቱ አይደለም። ኃጢአት ከእግዚአብሔር መለየት ነው። እነዚህ የኃጢአት ፍሬዎች ናቸው። ስለዚህ ሰው ከእግዚአብሔር ከተለየ አሁ አሁን አንቺ አነሳሹ ሀሳብ ላይ እኔ ስወለድ እግዚአብሔር ነው የሚለየኝ? እኔ ነኝ የምለየው? እግዚአብሔርማ አይደለም አደለም። የተለየው አዳምና ሔዋን በራሳቸው ፈቃድ ነው ከእግዚአብሔር የተለየው። እኔ የጠየኩሽ ጥያቄ አዳምና ሔዋንን አይደለም። እኔ አሁን ልክ እንደተወለድኩ እግዚአብሔር እሱ ነው የሚለየኝ? እኔ ነኝ የምለየው አንተማ ተለይተን ነው የተወለድከው። ራሱ እንዲ፣ ምን አድርገን አንተ ተለይተን ነው የተወለድነው ምን አርገን? ተለይተን ባንወለድ ኖሮ ማለት ነው እንደዚህ አይነት ላይፍ ስታይል አይኖረንም አይደል? ምን አርገን ነው እግዚአብሔር እግዚአብሔር ለምንድን ነው እኔ ማለት እንድለየውም እንዳልለየውም ፍቃድ ሳልጠይቅ ለምንድን ነው ተለይቼ የምፈጠረው? ምን አገባኝ? እሺ፣ ቆይ ኢንተራፕት አታድርገኝ ልመልስልህ። በማስረጃ ግን መልሽለት። ማስረጃም አለ ብዬ አስባለሁ። ይኸውልህ መጽሐፍ ቅዱስ ማለት ነው በአንዱ አለመታዘዝ ሁሉ ሞቱ፣ በአንዱ መታዘዝ ደግሞ ሁሉ ህያዋን ሆኑ ይላል። አሁን እንግዲህ ከአንድ ከአዳም ነው አይደል ፍጥረት የተባዛ። ስለዚህ በቃ መጀመሪያ እግዚአብሔር እንደራሱ አይነት ሰው ነበር የፈጠረው፣ አዳም እግዚአብሔር ሰውን በመልኩ ስለፈጠረ ፐርፌክት ሰው ነበረ። ምንም አይነት ውድቀት የሌለበት አትንካ የተባለውን ሲነካ ግን ውድቀት መቶበታል ስለዚህ ከዛ በኋላ ወዲያው እኮ አቤልና ቀይል የሚባሉ ልጆች ወልደው አቤልና ቀይል ተገዳድለዋል ቀይል አቤልን ገሎታል ለምን በቃ ኃጢአተኛ ሆኗል ሰው ኃጢአተኛ ማለት የማይታዘዝ ወደ አቤልና ቀይል ከመግባትሽ በፊት በአዳም ምክንያት ሞት እንደገባና በክርስቶስ በኩል ህይወት እንደገባ ነግረሽኛል አይደለ እኮቆይ ልመልሰ እሱን እናወራበት። አሁን ምን መሰለሽ ማለት ሞት ራሱ ሁለት አይነት ሞት ነው ያለው፣ ቆመ ሶስት አይነት ነው ያለው፣ ችግር የለውም። እኔ አሁን ምን መሰለሽ ይውዬ አንቺን ጥሩ አቅም አለሽ፣ ለማስረዳት የምትሄጂው ርቀት አሪፍ ነው። ግን ቱዘ ፖይንት አንድ ፖይንት አንሺና አውሪ። አሁን ምን መሰለሽማ በአዳም ምክንያት ሞት እንደገባና በክርስቶስ መኩል ህይወት እንደገባ ተናገርሻል። እዚህ ላይ እናወራ። አሁን አቤልጋ ቀይልጋ አትይኝ፣ ሩቅ አንሂድ አሁን በአዳም ምክንያት ሞት አይ ምን አገባኝ? ላልክ ነው። አቢልና ቃይልም ከእናታቸውና ከአባታቸው ወርሰዋል፣ ይህን ልልህ ነው። ተገዳደረ ይኸው። እራሱ ችግር የለውም። ነይ እዚህ ጋር እንምጣ። በአዳም ምክንያት ሞት እንደገባ ነግረሽኛል አደለ? እኔ በአዳም ምክንያት ሞት እንዲደርስብኝ ምርጫዬ ነው? ግዴታ ነው ስትወለድ ግዴታ ነው ወንጌል ሰምተ መዳን ግን ምርጫ ነው በአዳም ምክንያት ግዴታ ከሆነ መሞቴ ለምንድነው ነው በክርስቶስ በኩል መዳን ግዴታ የማይሆነው እንዲ አንዴ እንግዲህ ብዙ ተባዙ ስላለ ፍጥረት ይቀጥላላ እሱን አልጠየቅኩሽም እኔ በአዳም ምክንያት ሞት ሲደርስብኝ ያጓጣውት ነገር የለማ በክርስቶስ በኩል ሲድን ስድን ህይወትን ሳገኝ ለምንድን ነው የማዋጣው ነገር የሚፈቀድልኝ የሚጠ ምን መሰለህ ምን መሰለህ በአዳም በኩል ሰይጣን ነው የገባው ሰይጣን ደግሞ አስፈቅደው ምንም ነገር አይሰራም ሌባው ሊያርድ እኔ ያደረግኩት ነገር ምንም የለም ያዋጣውት ነገር የለም አዳም ምክንያት በአዳም ምክንያት ሞት እንዲደርስብኝ ምንም ያዋጣውት ነገር የለም ምንም የማውቀው ነገር የለም መተው ነው ከጀርባ በጥፌ የመቱኝ ማለት ነው ኢየሱስ ምክንያት ለምንድን ነው ህይወትን ማግኘት ግዴታ የማይሆነው ለምንድን ነው ምርጫ? እሺ ልመልስልህ፣ አታቋርጠኝ። ስማኝ እንዳታቋርጠኝ ፕሊስ። እሺ መጽሐፍ ቅዱስ በዮሐንስ ወንጌል ላይ ሌባ ሊያርድ፣ ሊሰርቅ፣ ልያድል፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ሰይጣን በባህሪው ሳያስፈቅድህ ኢቨን ሰይጣን ነው ብለህ በማታስብበት አይነት መንገድ ህይወት ውስጥ ገብቶ አንተ ማትፈልገውን ስራ ያሰራሃል። አይደል እኔ ጋር አልገባም። ጠኝ እንዳዳመጥኩ አዳምጠኝ፣ አታቋርጠኝ። ሀሳቤ ልጨርስ። አዳምና ሔዋን እግዚአብሔር በኢደንገነት ውስጥ ይህን ይህን ይህን ይህን ይህን ብሉ፣ ይህን ግን በበላችሁ ቀን ሞትን ትሞታላችሁ ብሎ እግዚአብሔር እዛ ጋ አስቀመጣቸው። ሰዎቹ ራቁታቸውን ሆኖ ራቁታቸውን እንደሆኑ አያውቁም። ሰዎቹ ከዛ ሁሉ እንስሳና አራዊት ጋር ሆኖ ፍርሃት አልነበረባቸውም። በሰላም ነው የኖሩት፣ ኢቨን አይተፋፈሩም። ሰይጣን ደግሞ በህዝቅኤል 14 እና በኢሳያስ 24 መጽሐፍ ላይ ተጽፏል። በልዑሉ ልመሰል አልክ ጣልኩ ይላል ሰይጣን ከዛ በፊት ተጥሎ ስለነበረ እንደ እግዚአብሔር እንደራሱ አይነት ሊበዙ ሊባዙ ይህንን ነገር ዲስትራክት ማድረግ አለብኝ ብሎ ያው የሰይጣን ስራ ሁልጊዜ ክፋት ነው። ክፋት አስቧል። ስለዚህ መጥተው እግዚአብሔር ይህንን በኢደን ካለው ዛፍ ሁሉ እንዳትበሉ ብሏልን? አላቸው አላት ሔዋንን። አይ ሌላውን ሁሉ ብሉ ብሏል፣ ይህንን ግን አትብሉ፣ በበላችሁ ቀን ትሞታላችሁ ብሏል ስትለው ኖ ኖ ኖ ኖ አትሞቱም፣ ይህንን ስትበሉ ልክ እንደ እግዚአብሔር ትሆናላችሁ አለ። ሔዋን ከእግዚአብሔር የበለጠ ሰይጣንን አመነች። በቀጣት ዘ ፖይንት አሁን መገንዘብ ያለብን የሚያጠፋትን የሚገላትን ነገር በጣም እውነት በሚመስል ነገር መጥቶ ሌባ ስለሆነ አንስቷታል። እግዚአብሔር ደግሞ የፈቃድ አምላክ ነው፣ ባይዛ ወይ? እግዚአብሔር ሮቦት አይደለም የፈጠረው ነፃ ፈቃድ ያለው ወደውና ፈቅዶ የሚከተለው ሰው ሰውን የፈጠረው። ስለዚህ አሁንም ከአዳም የተወለደ ሁሉ ከዛ ዘር እየተካፈለ ነው የሚመጣው። እኔ ሂዊ የጠየቅኩሽ ጥያቄ ላይ ይቅርታ፣ ቆይ ልጨርስ። ክርስቶስ ደግሞ የፈቃድ አምላክ ስለሆነ ኢየሱስ ጻድቅ መሆኑ የዘላለም ሕይወት ማግኘት ሰላም ማግኘት ፈልጋለ ካልክ ደግሞ በፈቃድ እግዚአብሔር ልጅ ትሆናለህ። እንደ ሰይጣን ዘሎ በግድ ላይ ላይ አይቀመጥብህም እግዚአብሔር ነው። ኖ ኖ፣ አሁን እኮ ሂዊ አንቺ አሁን ምን መሰለሽ የምታምኚው እምነት አሁን በጣም የሚገርም ነገር አንድ ሰው ማለት ነው ተወለደ ከዛ ከተወለደ በኋላ ለ30 ዓመት ውስጥ ባዶ ቤት ውስጥ ተቆልፎበት ምግብ እየበላ እዛው እየተጸዳዳ ከሰው ጋር ሳይገኝ ሞተ እሷን ሲወሎ ምንም ሳያረግ ምንም ሳያረግ ማለት ዘሩ ነዋ ዘሩ ነዋ ችግር ያለበት እሺ ቆይ እሺ ቆይ አሁን አንድ ነገር ልንገርሽ እኛ የአዳምን ኃጢአት ወርሰናል የሚል የባይብል ጥቅስ እስቲ አምጪ በአንዱ አለመታዘዝ ሁሉ ሞቱ ይላል ሮሜ መጽሐፍ ላይ አይደል ሁሉም ሞቶ አይደለም ሞቶ ወደ አለም ገባ ነው የሚለው ሞቶ ወደ አለም ገባ አለም ገባ እኮ ሞቶ አይደለም የሚለው ሞቶ ወደ አለም ገባ እኮ ሞቶ ወደ አለም ገባ ማለት የሞትን ነው በየቀኑ በአስተሳሰባችንም እንደ ሞትን ነው ክፋት እንዳሰብን ነው በስጋም ደግሞ ሰው ደሞ ቀብር እንደሄድን ነው በየቀኑ አንድ ጥያቄ ልጠይቅሽ እንስሶቹም የአዳምን ኃጢአት ወርሰዋል አይ አልረሱም። አላውቅም። እኔ ከመጽሐፍ ቅዱስ ውጭ የሆነ ጥያቄ አጠይቀን ኖ ኖ ኖ፣ አይ መመለስ አለብሽ። አቤት። ግን ይሄን ለመመለስ አዳም ከምድር አፈር ሲበጭ እግዚአብሔር ባፍንጫው የህይወትን እስትንፋስ እፍ ስላለበት ያው ነብስ ያለ ሆኗል። አዳም ሰው ነው። አዎ። ስለዚህ ሰው የሆነው ከእግዚአብሔር ባገኘው እስትንፋስ ነው። ያው ነው ያለው የሆነው ማለት ነው። እንስሳት ግን ከምድር ነው የወጡት፣ ከምድር ነው የተበጁትና እንግዲህ የሰው ልጅ ከእንስሳ የሚለይበት ምክንያት በእግዚአብሔር እስትንፋስ ያው ሰው መሆኑ ነው። ችግር የለውም። ቆይ ከህዊ ጋር እንቀጥልና ከአንተ ጋር እንቀጥላለን። ህዊ አንቺ ኢየሱስ ክርስቶስ ለአንቺ እርግማን ከሞተልሽ በአዳም ከደረሰብሽ እርግማን ከሞተልሽ በኋላ ለምንድን ነው በስጋ የምትሞቺው? በስጋ ሞት ብሪጅ ስለሆነ ነው። ሞት ላይ በነገራቸው ላይ የስጋ ሞት የመጣብሽ ከአዳም ሞርሰሹ ነው። አንድ ነገር ግን ልንገር፣ እኔ ስናገር ኢንተራብት አታድርገን። ኖ አይደለም፣ እኔ ያልጠየኩሽን ስለምታወሪ ነው። ኢንተራ እኔ የምጠይቅሽን ከወራሽ እንትን አይደለም እኔ የጠየኩሽ ጥያቄ መልሴን ከሰማህ በኋላ ነው መጠየቅ ያለብህ። እንዲህ ልትነውብረጅም አውርተሽ፣ ረጅም አውርተሽ ያልጠየኩሽን ነው የምታወሪ ህውይ አሁን እኔ የጠየኩሽ ጥያቄ በአዳም ምክንያት በግዴታ የስጋ ሞት ወርሰሻል። የስጋ ሞት እሱን ከወረሽ አዳም ለዚህ ኃጢአት፣ እንትና ክርስቶስ ለዚህ ኃጢአት ከተሰቀለች በኋላ የመንፈስ ሞትም ነው። በአዳም የደረሰብን እኮ በስጋ ሞት፣ ስለ ስጋው ሞት ነው የጠየኩሽ። ሞት ከመንፈስ ሞት ተዋጅተሃል፣ የዘላለም ህይወት አግኝተሃል እኮ ገባኝ። ስለ ስጋው ሞት ነው የጠየኩሽ። የስጋው ሞት ለምን ሊሆን ይችላል? በየትኛውም ነገር ከዚህ ምድር ትሄዳለህ። ለምን አለ ግን የዘላለም ህይወት፣ መንፈስህን አድነህ ነው መሄድ ያለብህ መንፈስ ክርስቶስ ሳይወለድ ከሞትክ ግን የዘላለም ህይወት አታገኝ። እኔ አሁን አንድ ነገር ልንገር፣ ውይይ ኢየሱስ ክርስቶስ ከመንፈስ መሞት፣ ከዘላለም ሞት ያድናል። ዚስና ማ ኮስችን ማ ኮስችን ዝ በስጋ መሞት ኢየሱስ ክርስቶስ ከተሰቀለ በኋላ ለምንድን ያልቀረው አይ ክርስቶስ የሞተልኝ ለመንፈሳዊ ሞቴ ነው እንጂ ለስጋ ሞቴ አይደለም እኮ። ታዲያ የስጋ ሞት ታዲያ ለምን እሞታለሁ? ወይ መጥቶ ያላዳንኝ ለምንድን ነው በአዳም ምክንያት በስጋ የምሞተው? ምን አገባኝ? የመንፈስ ሞት ስለምን ትሞታለ? እንደዛ ከሆነ እሱንም እንመጣለን። አሁን እሱን እንመጣለን እኮ እኔ ሞት ከሆነ ለምንድን ነው ክርስቶስ ስቀለልኝ በ እኔ እሱን ሁሉ መጽሐፍ ቅዱስ ከተጻፈው አትለፍ ስለሚል ያልገባኝን ነገር መልስ ለመስጠት ፈቃደኛ አይደለሁም። ምክንያቱም ትክክለኛ ያልሆነ መልስ። መጽሐፍ ቅዱስ ልጅ የአባትን ኃጢአት ያወርስም ይላል። ልስጥሽ መረጃ፣ መጽሐፍ ቅዱስ ልጅ የአባትን ኃጢአት ያወርስም ይላል። ሌላ ሰው ይመልስልህ ይሄንን ልስጥሽ መረጃ። እርግጠኛ ያልሆንኩበትን መልስ መስጠት አልፈልግም። ያው ይችላል ከተፈቀደልኝ እኔ መመለስ ይችላል። ጃ ትመልስልኛለች። ልጨርስ ለመጨርስና ከሆነ እንማማራለን። አሁን ህዊ ምን እንደሆነ ታቂያለሽ። ሽንጥሽን ገትረሽ ትከራከሪና ከዚህ የሆነ ሀሳብ ላይ ስንደርስ ይህንን አልፈልግም መንፈስ ቅዱስ ካልገለጸልት ይኛለሽ። እኔ አሁን ይህንን ነገር ነው እየተናገርኩ ያለት። ለምንድን ነው እኔ ክርስትና እንዲገባኝ መንፈስ ቅዱስ እስኪገልጥልኝ ድረስ ምጠብቀው ለምንድን አረ ስንት ዘመን እኔ በአንገቴ ተደፍቼ ሳለቅስ ነው ግለጥልኝ ብየው፣ ሳለቅስ ሳለቅስ ቆይቼ ነው የወጣሁት። ባሻቆዋአምላክ ያገኘ ረኒ አገኘሁት። አልሐምዱሊላህ። ወላሂ ነው የምልሽ፣ ወላሂ ነው የምልሽ። አላህ ማለት በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ ግምድል ፍርድ የሌለበት ይሄ አንዱ ባጠፈው ሺውን ዝቆ የሚያጠፋ ምናምን አምላክ አይደለም። በጣም ሚዛናዊ የሆነ አምላክ ወላሂ ነው እምልሽ። እኔ ሁላ ዝም ብለሽ እስልምና አንቺ ከራሱ ብታረጊ ደስ ይለኛል። ኦንሊዋን እንቀጥል። እሺ፣ የትኛውን ጥያቄ መመለ አንድ ነገር የተናገረችው አምኜ የዳንኩ ሰው ስለሆንኩኝ አሁን የምትለውን ሀሳብ ወንድሜ፣ መዳም በክርስቶስ ኢየሱስ እንደሆነ እንደሆነ እንደ እኔ ዳንሽ ዊ ከምንድን ይዳንሹ? ከመንፈሳዊ ሞት። የምን መንፈሴ መንፈሴ፣ ሞት ራሱ ምንድን ነው? መንፈሳዊ ሞት ማለት እግዚአብሔርም በማንነቱ አለማወቅ ራሱ መንፈሳዊ ሞት ነው እኮ። ታዲያ ኢየሱስ ክርስቶስ ሞት እንዲሽ ያወቅሽው አለማወቅ ነው የመጀመሪያው ሞት። አይኔ አውቃለሁ። እኔ ኢየሱስ ክርስቶስ እንደተሰቀለልኝ ሳላምን እግዚአብሔር ልገዛው እንደፈጠረኝ አውቃለሁ። እሱ ሳይሰቀልልኝ ሳይገልጥልኝ እኔ ፈጣሪ ይሄው በቃ። እስቲ ወንድማችን ይመልስልህ። ሂዊን አንድ ነገር ልበላት፣ ቅድም ስትናገር የሚያድነው ላይ ብናተኮር አይሻልም ወይ የሚል ነገር ቅድም ብለሻል፣ አይቲንክ እና ግን መጽሐፍ ቅዱስ ምን እንደሚል ደግሞ ላሳይሽ በነገራችን ላይ የምናመልከውን ማን እንደሆነ ካላወቅን መዳን አንችልም። እግዚአብሔርም ደግሞ ፈቃዱም ሐሳቡም እንደዛ አይደለም። ኢሳይያስ 43 ከቁጥር 10 ሽውዬ፣ ያው እንገናኛለን። እኛም ጋር ደግሞ ያው ቅዳሜ ትምህርት አለ። እውነትን በፍቅር ያስተምራልና ማንኛውንም ጥያቄ